ስለዚህ ምን ብቻ ነው መባል ያለበት? ቅርቢቱ ሰማይ አልመጣ ብቻ ነው መባል ያለበት። ይሄ እኮ ግልጽ ነው። ከበላይ ያለው ፍጡር ከሆነ ከበታች ፍጡር ከሆነ እዛ ጋር ይመጣል ከተባለ ፍጡር ውስጥ ገባ ማለት ነው። ምድር ኢሊፕቲካል ሼፕ ነው ያላት አይደለ? ከዛ ደግሞ ምድር በራሷ ኦርቢት ላይ ፀሐይን ሮቴት ታደርጋለች አይደል? መሐመድ ያሰበው በፊት ምንድነው? ምድር እንደዚህ ጠፍጣፋ ሆና ከሰማይ ደግሞ ጣራ ቤት አለ። ቤት ስትሰሩ ጣራ እንደዛ አድርጎ ነው ያሰበው። ከዛ ፀሐይ በአንዴ ሁሉም ዓለም ላይ የምትወጣ ከዛ እንደዚህ የሚወርድ አለ አድርጎ ነው የሳለው። ምድር እንደዚህ ሊፕቲካል ሼፕ ስለሆነች ከግራቪቲ አንፃር ነው አፕስ ኤንድ ዳውን የሚባለው። ራሱ አፓርት ኤንድ ዳውን የሚባለው ቤቢ ፊዚክስ እንትኖች ታውቁታላችሁ። በፊዚክስ ላይ እንትን ያላችሁ ምናም ወደ ላይና ወደ ታች የሚባል ኮንሰፕት ራሱ የለም። ወደ ላይና ወደ ታች ብሎ ነገር የለም። ከግራቪቲ አንጻር ነው የሚነገረው፣ እሱ ራሱ። ስለዚህ ወደ ላይ እና ወደ ታች ተብሎ የሚነገረው ከግራቪቲ አንጻር ከሆነ ስለዚህ አላህ ላይ ወረደ፣ ወጣ ተብሎ ሲነገር ስለዚህ የግራቪቲ ተጽዕኖ አላህ ላይ የሚሰራል ማለት ነው። የመሬት ስበት አላህ ላይ ይሰራል ማለት ነው። ልክ ልብሳችሁ ውስጥ ልብስ እንደምለብሱት ልዩነቱ ምንድን ነው የሚሆነው? አላህ ግዙፍ ነው። ያ ግዙፉ ብዙ ፍጥረት ውስጥ ገባ እናንተ ልብሳችሁ ውስጥ እንደምገቡት ማለት ነው። ይሄ ልብሳችሁ እንደ ፍጡር አስቡት ላላ ይሄ ሰማይ እንደ ከላይ ያለችው ሰማይ እንደዚህኛው ልብስ ኮዲ ጀርባ ላይ ያለው ደግሞ የቅርቢቱ ሰማይ ይሆንና አላህ ውስጡ ገባ ማለት ነው። መልአክ እኔ ነኝ የምመራችሁ የሚልበትን ከዛ መልአክ ነው ከሌሊቱ አንድ ሶስተኛ የሚወርደው ያለበትን አንድ ብቻ ንጽጽር አቆማለሁ። እኔ ሱራቱል ቀድር ላይ ክፈት። ስንተኛው ሱራ ነበር? ሱራው ወደ መጨረሻ አካባቢ ነው ወራድ ወራድ ሙላም፣ ኦኬ። እኛ በመወሰኛይቱ ሌሊት አወረድ ነው። መወሰኛይቱም ሌሊት ምን እንደሆነች ምን አሳወቀህ? መወሰኛይቱም ሌሊት ከሺህ ወር በላጭ ናት። በእሷ ውስጥ መላእክትና መንፈሱ በጌታቸው ፈቃድ በነገሩ ሁሉ ይወርዳሉ። እርሷ እስከ ጎህ መውጣት ድረስ ሰላም ናት። አንዳንዴ የመላይኮች ስራ ወደ አምላክ ይሰጠዋል። ለምን የወታደሮቹ ወይም የተራው ሰው በንጉሱ የሚታዘዝ ታዛዥ ለንጉሱ በሱ ትዛዝ ስለሚፈጸም ስለንጉሱ ይሰጠዋል አልኩ። መላይኮች መውረዳቸውን ብቻ መውረዳቸውን ብቻ ካሉበት ወደ የትኛውም በኩል ይውረዱ፣ መውረዳቸውን ብቻ ካመነን ለአላህ የሚሰጠውን ቃሉን ንዚሉ ምን ይወርዳል የሚለው፣ አይ መላእክቶቹን ያስወርዳቸዋል ብለን እንፈስረዋለን ማለት ነው። ሎክ በመሰኛይቱ ሌሊት ያወረድነው ምን ቁርአን ነው። የወረደበት ማስረጃ መጣና ቁርአኑ አብሮ ነው ያወረደው። በእርሷ ውስጥ መላእክትና መንፈሱ በጌታቸው ፍቃድ በነገር ሁሉ ይወርዳሉ። ምን አገናኘው? ምን አገናኘው? ቁርአን እየወረደልን ነው። እንዲያውን ምንድነው የሚለው ክፍሉ ሉክ ወደ ቅርቢቱ ሰማይ እንጂ ወደ ምንድር ይመጣል? አይደለም። አንድ የመጀመሪያ ሁለተኛ ደግሞ ያንኛው የሚካሄደው መቼ ነው? ሁሌም ነው። በመወሰኛ ቀን ብቻ ሳይሆን የሚካሄደው መቼ ነው? ሁሌም ነው። መቼ ነው ሰዓቱ ደግሞ? ከሌሊቱ አንድ ሶስተኛ ነው። የሚመጣው አካል ደግሞ አንብበ ንዴክፍሉ ጌታ አምላክ የተባለ ነው። በእስልምና ጌታ ተብሎ የሚባለው መላክ ነው እያለን ነው። እሱንም እናያለን። የሚመጣው አካል ደግሞ ምንድን ነው የሚለው ክፍሉን አንብበው፣ አላስ ሜሴንጀር ሲሄድ ያለ መልክተኛ እንደተናገረው ይልና አውር ሎርድ ዘ ብለስድ ኤንድ ዘ ሱፔሪየር ካም ኤቭሪ ናይት ዳውን ኦን ደ ኒረስት ሄቨን፣ የተባረከውና የላቀው ጌታችን ሁልጊዜ ሌሊት የሌሊቱ አንድ ሶስተኛ ክፍል ሲቀርብ ወደ ቅርቢቱ ሰማይ ይወርዳል። ኤንድ ሴይንግ ኢዜር ኤኒ ዋን ቱ ኢንቮክ ሚ ከዛ አለምን፣ ይላል ከወረደ በኋላ ማን ነው የሚለምነኝ? ሶ ዛት አይሜ ሪስፖንድ ቱ ሂዝ ኢንቮኬሽን ልመናውን የምመልስለት፣ ር ቱ አስክ ሚ ማን ማነው የሚጠይቀኝ? ሶ ዛት አይሜ ግራንት ሂም ሂዝ ሪኩዌስት ከዛ በኋላ የጠየቀውን የምሰጥለት፣ ኢዜር ኤኒ ዋን ሲክ ማይ ፎርጊቭነስ ይቅርታዬን የሚፈልግ ማን ነው? ሶ ዛት አይሜይ ፎርጊቭ ሂም እኔም ይቅር የምለው ብሎ ይናገራል። እነዚህ መላእክቶች ናቸው ወንድማችን ኦራይት በስልምና ምን እያለ ነው ማለት ነው? ማን ነው የምምረው፣ ምረቴን የሚጠይቀኝ ማን ነው? ይቅር የምለው ይቅርታ የማደርግለት ኃጢአቱን የምምረው ማን ነው? ሱራ 3 135ን እንክፈተው። ይሄንን ማለት የሚችለው ማን ነው? ቁርኑ ማን ነው ይለናል። ቁራኑ ይመልስልን። ሁሌም ለሊት ነው የሚመጣው። ወዴት ነው የሚመጣው? ወደ ቅርቢቱ ሰማይ፣ ወደ ቅርቢቱ ሰማይ ነው የሚመጣው። ከቅርቢቱ ሰማይ ደግሞ አያልፍም። ሉህ ለነዚያም መጥፎ ስራን በሰሩ ወይንም ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱ ለሃጢያታቸው ምህረትን የሚጠይቅ ማን ነው? ለሃጢያታቸውም ምህረትን የሚለምኑ ማን ነው? ምህረት የሚጠይቀኝ የምምረው ከሃጢያቱ ይላል አላህ አዲሱ ለሃጢያታቸው ምህረትን የሚለምኑ ለሆኑት ካላህ ሌላ አይታየኝም ክርስቲያን ምን ይላል? ከአላህ ሌላ ሀጢያቶቻቸውን የሚምር አንድም የለ። ፔሬድ እንዴት? ወይስ ለመልሰው ትስማማለህ? በሱ በኬላ አይ ተሳስተዋል። እሷ የነገረህ ማለት ነው፣ ስለ ለይለቱል ቀድር ነው። ለይለቱል ቀድር ማለት ያ የሞሰኝ ቻለ ቢት በረመዳን ውስጥ በአስረኛ ቀን የሚወርደው ነው። ያነ መላእክቶች እንዳለው ሁሉ ማለት ነው። መላእክቶች ይወርዳሉ። ያቺ ቀድር ነው። በቃ ውሳኔ የሚያስተላለፍበት የነ ቀድር ለሊት ማለት ነው። ያ ያ ያመቱ ለሊት በቃ እዚህ ያመቱ ውስጥ የሚካሄድበት ለሊት ውሳኔ የሚተላለፍበት ለሊት ነው የምትባለች ለሊት። የት ነው የሚወርዱት? ወዴት ነው የሚወርዱት? እሷ እዛው ሰማይ ላይ ነው የሚቀሩት? ወደ ምድር ነው የሚወርዱት። መላእኮች ወደ ምድር ይወርዳሉ ያኔ እና የዓመት ውሳኔ የሚወሰንበት ማለት ነው። አንድ ሌሊት ናት። ያቺ ለለክብ ቀድር ትባላለች። መላእኮች በአጠቃላይ ይወርዳሉ። ጅብሪልም ገብርኤልም ጭምር ወደ ምድር ይወርዱና ውሳኔ ለምሳሌ በዚህ ጊዜ መሪት መንቀጥቀጥ የሚሆን ሰውም እንዴት እንደሚሞት ያስ አደጋ እንደሚከፍር የዓመት ውሳኔ የሚተላለፍባት

ተና አንቱ ለና ተሪቡና ምን ከአንተ ጋብቻሚ ሱጋ ሆን እኔ ስለመላይኮች እንደሚወርዱ የእሱን ትዕዛዝ እንደሚፈጽሙ ከተማመንን ይሄን ነገር እነሱ መፈጽም ይችላሉ አልኩ። ስለዚ ለምን አምላክ እንዲነት ባህሪዎች ስለማይገባ አልኩ። አንድ እስቲ አንዴ ይህን ማስረጃውን ከላይ ያለው ማስረጃና ቅድም ያስጠጋህልኝ ማስረጃ አንድ አላለም እንትኑ ያው ንባቡ ያነበባችሁት እኮ አንድ ነው ይወርዳል በሚለው ያኛው እንደዚያ ነው ያኛው ይሄኛው መላኢካ ይወርዳል ነው ይሄኛው ደግሞ ምን ይላል በሚለው ያነበባችሁት ነው እንጂ ይሄኛው ምውርድ የሚጠገው ሲሙን አልጠቀሰም መላኢካ ብሎ የጠቀሰ ነገር የለም ሁለተኛው ሰማያት ቅርብ ሰማያት የሚወርድ መላኢካ የጠቀሰ ብሎ ነገር የለም ያልታየኝ እሱ ነው። ሁለተኛው ያኛውን አላህ ነው የሚጠጋው። ሁለት ቅርብቶ ሰማይ የሚጠጋው አላህ ነው ያላችሁበት ያው የሚጠጋው። ይሄም ያም ንባቡ ያነበባችሁት ለሚሰማ ሰው አንድ ነው፣ አንደኛው ነው። በዚህ ጉዳይ ላይ ወደ 27 ወደ 28 አካባቢ ይመስሉኛል ሳቦች የተሳተፉበት። በዚህ አዲስ ላይ ወደ 28 የሚደርሱት ሁሉም ጌታችን የላቀው ሀያሉ ይወርዳል ብለው ነው የተናገሩት ሁሉም አንድ ማስረጃ ታመጣላችሁ ለዚህ ነው አይወርዱም ማለት ሰባዎቹን ብቻ ሳይሆን ታቢያኖችን እንድጠይቃት አታመጣም በታቢያን ደረጃ ማለት ነው እነሱ የሚስማሙት ቤታችን ይወርዳል ብለው ነው ያሉት የት ቅርቢቱ ሰማይ ላይ ቅርቢቱ ሰማይ ድረስ መልአክ ወደ ቅርቢቱ እሺ እሺ ችግር የለውም ቆይ ቆይ ችግር የለውም ይሄንን ቡኻሪ ነው አይደለም ያ ቡኻሪ የፈሰሩት ፈትሁል ባሪ ክፈትልኝ እኔ አላየሁትም ወላሂ አላየሁትም እንትኑ ሸርሑን አላየሁትም በሌሊቶች የሚወርደው ወደ ሁለተኛው ሰማይ የሚወርደው አንድ አላህ ብቻ ነው። ከዛም ወርዶ መላእክቶችን ያዛቸዋል። ባሪያዎችን ብሎ ያዛቸዋል። እኔ አሁን ስማኝ አዳምጠኝ ያዛቸዋል። አይደለም ያዛቸዋል ማለት ነው። ልጁ እንደዛ አላለም። ስማኝ ስማኝ፣ መታመን ፕሪስ፣ እኔ ያ ለምሳሌ ስማኝ፣ መታመን አዳምጥ። ቅድሚያ ለሰው ድጋፍ ከመስጠት በፊት ልጁ ያለው ወደ ቅርቢቱ ሰማይ የሚወርደው ራሱ መላእክ ነው እንጂ ያለው መላእክቶችን ወርዶ መላእክቶችን ያዛቸዋል አላለም። አይወርድም ነው ጭራሽ ያለው እሱ አላህ አይደለም ይወርደው በዛቱ። ወደ ወደ ቅርቢቱ ሰማይ አይመጣም ብሎ ነው ያደረሱ። ለምን ተዋሽላል? በዚህ ማለት ድጋፍ መስጠት ከፈለክ በሌላ ነገር ደግሞ